እኔ በጣም የምገረምበት ነገር ምንድን ነው? ይሄ ክልልነት ጥያቄ እንደ በአማራ ሕዝብ ላይ የሚነሳ ሲሆን በትክክል አማራው ተከልሎ በተሰጠው ጓዳ ውስጥ ነው ወይ ያለ አማራ የሚባለው በዚያ ብቻ የተከለለ ነው ወይ ብሎ መጀመሪያ ማሰብ ያስፈልጋል። ከመጀመሪያ ክልል ነው ተብሎ የተሰጠን ነገር በትክክል የአማራው እርስቱ ያን ነው ወይ ወይስ የሚኖረው እዛ ላይ ብቻ ነው ወይ ካልን ምናልባት እይታችን ሰፋ ባደረግን ነው ቁጥር በመላው የኢትዮጵያ ክፍል ይኖራል። አዲስ አበባ ይኖራል፣ አርሲ ይኖራል፣ ሸዋ ይኖራል፣ ሰላሌ ይኖራል፣ ሻሸመኔ ይኖራል፣ ደቡብ ይኖራል፣ ወለጋ በብዛት ይኖራል፣ ሌሎች አካባቢዎች በሙሉ ይኖራል። እና ይህን ያክል የተከበረ ሕዝብ እና የኢትዮጵያ ዋልታ ሆኖ ያኖረን ሕዝብ ወያኔ በሰራችው ተንኮል ምክንያት ተከልሎ የተሰጠው ባድማ ብቻ በቂ ነው ወይ ካል መጀመሪያ፣ ጥያቄው እዛ ላይ ይመለሳል። እኛ እኛም አማራው የአማራውም ስነ ልቦና እዚህ ማይራባ ባዙሪት ውስጥ መግባት ፍላጎት ያለው ነው ብዬ አላምንም። በትክክል ይሄም አይደለም። አገዛዙ ግን ምን ይፈልጋል ካልን አገዛዙ ምን ይፈልጋል ካልን እንደምታዩት እንግዲህ አደረጃጀቱ እየጠነከረ አንድ አማራዊ ድርጅት እየተሰራ ያሉ የአሰራር ክፍተቶች የነበሩ በትግል ላይ የሚገጥሙ ችግሮች በሙሉ እየተቀረፉ ሲመጡ የግድ መመዘዝ ያለበት ካርድ ነበረ። ምንድን ነው ጥያቄዎቹ ወይም ደግሞ የትግሉ ፍላጎት አራት ኪሎ እንዳይሆን የማድረግ ፍላጎቶች ናቸው። ይህንን ስበ ያመጡት በእነማን ይነሳል ካልን አሁን ምረት እየጠየቁ ያሉ ሰዎችና ግብረአበሮቻቸው እና ከአገዛዙ ጋር በመተሳሰር በተናበበ የሚዲያ ዘመቻ በህዝቡ ስነልቦና ለመስራት የሚፈልጉት የመከፋፈል ጥያቄ አለ። አማራ አማራ ነው። አማራ አማራ ነው ስል የጎንደር አማራ ይኖራል፣ የጎጃም አማራ ይኖራል፣ የሸዋ አማራ ይኖራል፣ የወሎ አማራ ይኖራል። በትክክል አማራነት ክል ያጠፋ የሚችል ጎንደሬነት ካለ ያስፈላጊ አይደለም። አማራነትን ከፍሎ የሆነ ምድብ ላይ ጎጥ ላይ ሊያስቀምጥ የሚችል ጎጃሚነት ካለ ይሄ በትክክል አማራነት አይደለም። እነዚህ ሰዎች ምን ሰዎች ናቸው ካልን አገኘቱ ሻገር ምንድን ነው? አብይ የሚሰጠውን አጀንዳ የሚቀበል ነው። ብዙ ሰዎች አሉ። እዚህ ሚዲያው ላይ እንደው አንዳንድ ሰዎች ስክሪንሻት እያደረጉ የሚልኩልኝ ነገሮች በጣም ያስገርመኛል። በጎጃም በኩል የተሰለፉ፣ በጎንደር በኩል የተሰለፉ፣ በወሎ በኩል የተሰለፉ የመንግስት ቅጥረኞች አሉ የሚያጩጩሁ ጎንደሬ ነኝ እያሉ የሚጮሁ በትክክል እነዚህ ጎንደሬ ናቸው? አይደሉም። ጎጃሜ ነኝ እያሉ የሚጮሁ ሰዎች አሉ። በትክክል እነዚህ ጎጃሜዎች ናቸው? አይደሉም። ብዙ ሚዲያዎች ላይ እንደምታዩትኝ እነዚህ ምንድን ናቸው ካልን የመንግስት ቅልብ ቅጥረኞች ናቸው። ይህን አጀንዳ የሚያራግቡትኝ ከመቼ ወዲኑ አማራ ከአማራነቱ ተከፍሎ ክልል ክልል እከሌ ክልል እከሌ እያለ ነገስ በመንደር ሊደራጅ ነው? ይህ በትክክል የአማራ ስነ ልቦና ነው? የታጋዮች ፍላጎት ነው? እኛ ጎንደሮች እንዲህ እንዲህ እንዲህ ስላልን ክልል መሆን እንፈልጋለን፣ እኛ ጎጃሞች እንዲህ እንዲህ እንዲህ ስላልን ክልል መሆን እንፈልጋለን የሚል አጀንዳ የሚዘረጋ ሁሉ የስርዓቱ አራት ኪሎ ሲያሰጋው ድርጅታዊ መዋቅራችን እየጠነከረ ሲመጣ አንድ አማራዊ መታገያ ድርጅት ይዘን ስንመጣ ያለበት ድንጋጤ የፈጠረው ጭንቀት የሚያስጨዋቸው የመንግስት ተከፋዮች ድምፅ ነው። ይሄ በትክክል ሌላ አማራ ክልል የሚባለው በትክክል ለአማራን የሚወክል ነው ወይ ካል፣ አደለም፣ አደለም። አማራ የሚኖርበትን ሁሉ ህልውን ማስጠበቅ ያልተቻለ ክለላ ምንድን ነው? ከዚያ አማራ የሚባል ሀገር ብቻው እንዲከልሉ ነው። ይሄ ፍጹም ግራ የተጋባው የመንግስት አጀንዳ ማንም ይሁን ማንም ይሁን አማራ አማራ እያለ ይችሁ፣ ጎንደር ጎንደር እያለ ይችሁ፣ ጎጃም ጎጃም እያለ ይችሁ፣ ወሎ ሸዋ እያለ ይችሁ፣ በተከፈለው ልክ የሚጮህ እንጂ የአማራ ህዝብም የመከፈልም የመከለልም ፍላጎት የለውም። በራሱ ሀገር የአባቶቹ አጽም በተከሰከሰባት ደሙ በፈሰሰባት ሀገር ተንቀሳቅሶ የሚኖርበት ነፃነት እንደሚፈልገው ያልናሳካለት ነው የምንታገለው። ስለዚህ ይሄ አጀንዳ ጠቦ ማጥበብ ነው። ጠቦ የማጥበብ ነው ፍላጎቱ። ይሄ የሆነ ጡዘቶችን መፍጠር ነው። ግለቶችን መፍጠር ነው። እዚያና እዚህ ተጓድ ነው፣ ማጓደን ነው። እነሱ በጋራ ነው የሚበሉ። ማንም ሊረዳቸው አይችልም። ይሄ በጋራ እየተከፈላቸው በተሰጣቸው አጀንዳ መሰረት የሚጮሁ በቀቀኖችን ተሰምቶ የሚታለና ከእነሱ ጋር የሚጓዝ ሰው የለም። በትክክል የሚከፈለው በአጀንዳ የገባ ሰው ካልሆነ በተቀረ በፋኖ ትግል ላይ ያ ሀሳብ የለም። የቀጣይ የቤት ስራችን እንግዲህ ውድ ድርጅት እንደ መስራታችን መጠን ብዙ ተቋማዊ የሚሰሩ የመዋቅር ማስተካከል አስተዳደፍን ማስተካከል ስራዎች ይኖሩብናል። ከዚያም ባለፈ በተለያየ አስተዳደፍ የነበረውን አሁንም ደግሞ ተታለው በሌላ መንገድ ዋጋ እየከፈሉ ወንድሞቻቸው ላይ እንዲተኩሱ እየተደረጉ ያሉ ምረት እንዲገቡ እየተደረጉ ያሉ ወንድሞችም ጭምራሉ። እነሱም ወደ ትግላችን ማስገባት ይጠበቅብናል። በትክክል የተደራጀ እውቅና ያለው ይሁንታ የተሰጠው የሚዲያ ማዕከላት በተናበበ መንገድ በትክክል የአማራን ብሶት የሚናገሩ የትግሉን ድል የሚዘግቡ አንዱን ከአንዱ ወንድም ከወንድም የማይለያዩ የተደራጀ ሚዲያ ሰንሰለቶችን መስራት ያስፈልጋል። የሚቀርቡ ተቋማዊ የሚዲያ ብሪፊንጎችም ሊሆኑ ይችላሉ፣ መግለጫዎችም ሊሆኑ ይችላሉ። በተናበበ መንገድ በትክክል ለሕዝብ ጆሮ ሊያደርስ የሚችል የሚዲያ መዋቅር ማስተካከል ይጠበቅብናል። ቅድምም እንዳልኩት እንግዲህ አሁን ደስተኞች ነን በአንድነታችሁ አንድ ቤት በመስራታችሁ አንድ አማራዊ አታጋይ ድርጅት በመስራታችሁ የሚሉ በውጭ በኩል ድጋፍ እያደረጉ ያሉ ሊያደርጉም የሚፈልጉ ማህበራትን ወደ አንድ መዋቅር ማምጣትና አንድ ሰንሰለት ዘርግቶ በትክክል መሬት ላይ ዋጋ እየከፈለ ላለ ሰራዊት እና ለትግሉ የሚውሉ ድጋፎችን ማድረግ የሚጠበቅብን ይሆናል። ከዚሁም ባለፈ ተጽዕኖ የሚፈጥሩ የተለያየ ዕውቅናም ያላቸው ይሄ ትግል ያገባኛል የሚሉ ዲፕሎማቶችንም ጭምር በዚህ ትግል ውስጥ ማካተትና ለዓለም አቀፉ ማህበረሰብ ይሄንን ትግል እንዲረዳና ያለበትን ደረጃ እንዲያሳውቅ እና የዲፕሎማሲ ጫናዎችን ማሳደር የሚችሉ መዋቅሮችንም መዘርጋት ይጠበቅብናል። ከዚህ ባለፈ እንግዲህ ስርዓቱ የአማራን ሕዝብ እየጨፈጨፈ ነው ያለው። በጅምላ እያፈሰ ለሌላ ጦርነት እያዘጋጀ ነው ያለው እየደፈረ እየገደለ ያለውን ያለው ንጹሀንን በየጊዜውና በየጊዜው ማለት ነው፣ በየጊዜው ይህን እያደረገ ያለበት ሁኔታ ነው። እና ያለ በትክክል ጦርነቱን ለማሳጠር የሚያስችሉ ስራዎችን በሙሉ እንደ አማራ ፋኖ ብሔራዊ ኃይል መስራት ያለበትን ስራ ለመስራት ዝግጁ ነው፣ ይሰራልም ጭምር። እንግዲህ በወቅቱ የተወሰኑ ታጋይነት ሲሉ የነበሩ ባንዳዎች እጅ የሰጡበት ሁኔታ አለ የሚባል በሶሻል ሚዲያ ነው የሚሰማውት። አለ ያው የመረጃ ምንጮቻችንም ያንን ያረጋግጣሉ። በዋነኝነት አሁን እጅ ስለሰጡ ሰዎች ሳይሆን መጀመሪያ ወደ ትግሉ ምን አይነት ሰዎች ተቀላቀሉ የሚለው ላይ ማተኮር የተሻለ ነው ብዬ አስባለሁ። ምክንያቱም ሁሉን ነገር ሊያብራራው ስለሚችል ይህን ትግል ሲጀመር ይሄ ትግል ሲጀመር ወደ ትግሉ የተቀላቀሉ ብዙ አይነት ታጋይ ነበሩ። ይህን ብዙ ጊዜ እናነሳዋለን ብዙ ጊዜ እናነሳዋለን። እሱ ምንድን ነው የመጀመሪያው በትክክል የህዝቡ ስብራት፣ ጉዳት፣ መፈናቀል፣ መገደል፣ እንዲህ የታሪክ መዛባት በመጥፎ ትርክት እንዳይኖር የህሉና ስሉ አስቦ በቁጭትና በስሜት የወጣ ታጋይ አለ። እሱ አንዱ ነው። በቀጣይ የነበረውን ወቅታዊ ሁኔታ እና ሞቀታዊ ሁኔታ አይቶ ወይም ሙዚቃ ሰምቶ በስሜት የገባ ኃይል አለ፣ ሁለተኛ ነው። በሶስተኛ ደረጃ ፋኖነትን እንደ ገንዘብ ማሰባሰቢያ እና ማካበቻ አይቶ ለዝርፊያ፣ ለወንብድና ራስን ለማበልጸግ የወጣ አለ በኬላ ግብር በገታ በአፈና ክፍል እንደነበረው ለዚህ ዓላማ ይወጡ ያሉ። እናም የመጨረሻና፣ እንደው በእኔ ግምገማ አራተኛ ብዬ የሚይዘው በትክክል ስርዓቱን ወክለው እንደሚነሳው ብዙ አርበኞችም እንደሚያነሱት የመንግስት ፋኖች አሉ፣ የብልጽግና ፋኖች አሉ። የሚዘርፉ የሚያግቱ፣ ሴት የሚደፍሩ፣ ሌላም ሌላም ነገር የሚያደርጉ እየተባለ በሚዲያ ሲገለጽ እንደነበረው በትክክል የብልጽግናና ያገዛዙን ተልዕኮ ይዘው ወደ ትግል የገቡም ደግሞ ኃይሎች አሉ። ወደዚህ ትግል ይሄ ትግል በጣም ፈታኝ ትግል ነው። በትክክል ፈታኝ ትግል የሆነው ደግሞ የሶሻል ሚዲያ ዘመን መሆኑ ነው። የሶሻል ሚዲያ ዘመን መሆኑ ብዙ ጥቅም እንዳለው ሁሉ ብዙ ጉዳት አለው። ጉዳቱ ምንድን ነው? ይሄን ነው። የመንግስት ተልዕኮ ይዞ የገቡ ሰዎችን በህዝብ አእምሮ እንዲሁም በታጋዩ አእምሮ በትክክል ትክክለኛ እና ጤናኛ ታጋይ ናቸው ተብሎ እንዲታሰብ በርካታ ስራዎች እንዲሰሩ ያደርጋል። እና ሌባን፣ ዘራፊን፣ ጸረ ህዝብን ሲያጀግን የነበረበት ሁኔታ ነበረ። እና በትክክል ፈታኝ ነው የነበረው። ጊዜ የማያጠራው የለም። እና አሁን እነ ማን ምን እንደነበሩ እየተገለጠ የመጣበት ሁኔታ አለ። በአጠቃላይ በእነዚህ መንገዶች ወደዚህ ትግል የገባው ሀይል የሚሄድበት ጊዜ እስከ መቼ ነው የሚለው የታወቀ ነው። ዘፈን ሰምቶ የገባው ምናልባትም የእስክስታ ጊዜው ሲያልቅ ተመልሶ ይገባል። ለመዝረፍ፣ ለማገት፣ ሀብት ለማካበት የገባው ሀይል ደግሞ በትክክል የሚዘርፍበት ድርጅቶች እየተፈጠሩ አደረጃጀቱ እየጠነከረ መዋቅሩ በትክክል ማያስበላ፣ ማያሰርቅ፣ ማያዘርፍ እየሆነ ሲወጣ ሲመጣ የገባበት ዓላማ ገንዘብ ስርቆትና እገታ ራስን ማካበት ነው። እና እነኛን ነገሮች እና እነኛን ፍላጎቶች ሲያጣ ተመልሶ ከትግል ይሸሻል። ሌላው በትክክል የመንግስትን ተልእኮ ይዞ የገባው ደግሞ ነጽብ አገኝበታለሁ ተስፋ አስቆረጥበታለሁ፣ ህዝቡን ተስፋ አስቆረጥበታለሁ አለው የአማራን ህዝብ ትናበት በራውን ስሞች ትበ መግባት የትግሉ ስነ ልቦና መጉዳት ነው። ሊያደርጉ የሚችሉት ሶ እስካሁን ምረት የሚጠይቁ የሚገቡ ሌላም ነገር የሚያደርጉ ነገም ከነገ ወዲያ ይሄን ሊያደርጉ የሚችሉ ሰዎች ሊኖሩ ይችላሉ። የሚጠበቅ ነው። የሚጠበቅ ነው። ይሄ የትግል ሂደቱ እያጠራቸው የሚመጣ ክስተት ነው እና አሁን በዚህ መንገድ የገቡት ሰዎች ይሄን የሚመስሉ ናቸው። በአጠቃላይ ግን ትግሉን የሚጨርሱ ምን አይነት ሰዎች ናቸው ካልን የአማራ ህዝብ ብሶት የገባቸው የህልውና ስጋቱ የገባቸው አሳቢ የሆኑ ተበዳይነቱ በትክክል የሚቆጫቸው አለመደራጀቱ አለመታገሉ ህዝባቸውን እያስበላባቸው እንዳለ የሚሰማቸው ቁጭት ያለባቸው አርበኞች በትክክል አደረጃጀትና መዋቅራቸውን እያስተካከሉ እየመጡ ይሄ የሶሻል ሚዲያውንም ጫጫታ ሌላ ሌላውንም አጀንዳ በሙሉ ሰብረው የአማራን የህልውና ደህንነት የሚያረጋግጡበት ጊዜ ሩቅ አይሆንም። ሶ ትግሉን ማን ይጨርሰዋል ካልን በትክክል የህዝቡ ብሶትና ስብራት የገባው ኃይል ይጨርሰዋል። እነኚህ ሰዎች በተልእኮ የገቡ ነበሩ። ብዙ ነገሮችን በሚዲያ ስንናገር ቆይተናል። በትክክል በዚህ መልካቸው እስኪገለጹ ድረስ መጠበቅ ነበረብን እውነትነቱን ለማረጋገጥ። አሁንም እነኚህ ሰዎችና ግብረአበሮቻ ግብረአበሮቻቸው ከዚህ ድርጊታቸው የማይቆጠቡ ስለሆኑ ይሄ የሚጠበቅ ነው። ነገም የሆነ ሰው ከነገ ወዲያም የሆነ ሰው በተከታታይ በማድረግ በትክክል ትግሉ ሞቷል ለማስባል ስራዎችን ሊሰሩ ይችላሉ። ይሄ የሚጠበቅ ነው። በቃ እነማን እነማን ሊሆኑ ይችላሉ የሚለውን ራሱ ቀድሞ አናሊሲስ መስራት ይቻላል። የህዝቡን ስነልቦና ለመጉዳት፣ የታጋዩን ስነልቦና ለመጉዳት፣ የሚዲያ አጫጫታውን ለመጠቀም እና ትግሉን ሌላ አጀንዳ ለማስያዝ ይሄ አገዛዙ ጸረ አማራ የሆነው አገዛዝ ፓወርፉል እንደሆነ ለማሳየት እና በትግሉ ላይ ተስፋ የሚቆርጡ ሰዎችን ለማብዛት አስበው የሚሰሩ የአማራ ህዝብ ህልውና ስጋት ያልገባቸው ጉዳት፣ ሰቀቀን፣ ግፍ፣ ግድያ፣ ጅምላ ግድያ እየደረሰበት ያለው ነገር ሁሉ አፈና በትክክል ያልገባቸውና ይህንን ነገር በሙሉ እራሳቸውን ለማጀገን ሲጠቀሙ የነበሩ በአፋቸው አማራ የሚመስሉ ኃይሎች ነገም ሊገቡ ይችላሉ። ይሄ የሚጠበቅ እንደሆነ ማሳሰብ እፈልጋለሁ። በትክክል ትግሉ የሚጨርሱት የገባቸው እውነተኞች ስለሆኑ የአማራ ሕዝብ ከህሉና ስጋት ነፃ መሆኑና ማሸነፉ የማይቀር ነው እና እንደነዚህ አይነት ሰዎች የሚጠበቅ ነው መግባታቸው ለማለት ነው ወንድም